እንግዲህ ዛሬ ደግሞ ኢዙና ፊዮሪ በጣም በሚገርም ሁኔታ ላይ ፊትለፊት ተገናኝተው በቃ ተብረከረከ ማለት ነው። ለመናገር ለራሱ በጣም አቃተው ማለት ነው። እሷም ደግሞ እሱን እያየች አንዴ ወደዚህ አንዴ ወደዛ፣ እሱም ወደዚህ እሷም ወደዛ እየተባባሉ ሁለታቸውን በጣም በሚገርም ሁኔታ ተደነጋገጡ ማለት ነው። እንግዲህ አንዳንድ ጊዜ ድሃና ሀብታም ማፍቀር ማለት በጣም ከባድ ነው እና ያው እንግዲህ እሱም ደግሞ ድሃ ስለሆነ እሷም ደግሞ ሀብታም ስለሆነች በግጥም ነው የምታፈቅረው። እሱም ደግሞ ግጥሙን ስለሚያስቀምጥላት እሱ ሁልጊዜ ስለሚያየት በጣም እንደሚወዳት ነው። እሷም ደግሞ በዛ በግጥሞቹ በጣም እንደምትወደውና እንደምታፈቅረው ነው የሚገርማቸው ነገር። አንዳንድ ጊዜ ደግሞ ድህነትን ለማቸነፍ ብሎ የምናደርጋቸው ነገሮች በጣም ደስ ይላሉ። እንግዲህ ኢዙ በጣም በሚገርም ሁኔታ ላይ ለእሷ ብሎ ጎዳና እየጠረገ እሷን ለማየት ብሎ በር ላይ በረንዳ ላይ ትወጣለች እያለ ከቤቷ ተንጠልጥሎ እሷን ለማየት እየሞከረ ነው። ከዛም እሱ ደግሞ ጋራጅ ይሰራ ነበር እና ጋራጅ ከሚሰራው ሰውዬ ጋራ ከስራ መባረሩን ጓደኛው ነገረው። እኔ ኮ ነግሬህ ነበረ አታርፍድ እያልኩ ነበረ፣ ስለዚህ እንደዚህ ብሎኮ አለ ሲለው አለቃ በጣም ተናደደ ማለት ነው። እንዴ አለ ብዬ ያልኩ ስራ እሱ ነበረ፣ ምን ሰርቼ እኖራለሁ ብዬ ታስባለሁ? ምናምን ብሎ ሲለው እንዴ ይሄ ስራ ጠፋ ማለት ሌላ ነገር አሰራም ማለት ነው አለው። አይ እሱማ አይደለም ማለትም ግን ከአንተ ጋራም ለያዩን አለው። አይ እንደዛ ማለት ተዝጋ ከስራ ወጣ ማለት ከኔ ጋር አትገናኝም ማለት ነው አለው። ሱማ እንገናኛለን ግን ቢሆንም በቃ ሀሳቤንና ጭንቀቴን ከአንተ ጋር ሁኛ አዋርድ ነበር ምናምን ሲለው ችግር የለውም እንገናኛለን። ይሄ ምኮ ስራ ቢባላሽ እኮ የጎዳናው ስራ ስላለልህ የጎዳናውን ስራ ትሰራለህ አለ። አይ እሱማ መስራት ማሰራለሁኝ ምን ይደረጋል መችስ ምናምን ብሎ በጣም እንትን እያለ ተጓደኛው ጋር ተለያዩ። ከዚም በኋላ ላይ እሱም ደግሞ ግጥሞቹን እየጻፈላት ለፊዮሪ ያስቀምጥላታል። ፊዮሪም ደግሞ በፍቅሩ እንደተንገበገበች ና በዛ በቃ መቼ ነው የማገኘው ብላ እንበዋን እያረገፈች ይህ የማገኝበት ቀን ናፈቀኝ እያለች ግጥሞቿን እያነበበች ትሄዳለች። ከዛ እሱም ደግሞ መንገድ ላይ ጎዳና ላይ እየጠረገ እያለ እሷን ፊት ለፊት ትመጣለች። ስትመጣ በጣም በሚገርመ ሁኔታ ላይ ሁለታቸውም የሆነ ስሜታቸው በጣም ተበረከራኩ ማለት ነው። ውድና የተከበራችሁ ውድ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ ከባለፈ የቀጠለ ነው። ሁላችሁም ሰብስክራይብ እና ሸርባ አድርጋችሁ አትርሱ። እንግዲህ ከዛ በኋላ እነሱ ሁለታቸው ፊት ለፊት እንደተገናኙ በጣም ለምንድ ነው ማግኘት የማይፈልገው ምናምን ብላ ፊት ለፊት ተገናኙ። እሱም ደግሞ እንደሚያፈቅራት በጣም ስለሚያውቅ እዛች ቦታ ላይ የሄደ ጎዳናውን እየጠረገ እሷን ይያታል። ከዛ እሷም ደግሞ በጣም ሁል ጊዜ ስለምታየው የኔ ወንድም ይቅርታ አለችው። ስሙን ስለማታውቀው ሄኖክ ለማለት ስልሙን ስለማታውቀው ከዛ ወይ አለች፣ ባክን እዚህ ሁል ጊዜ ስትጠርጋ ይካለውኝ እና የሆነ ልጅ ግጥም የሚያስቀምጥልሽ ልጅ ነበረና ወረቀት የሚያስቀምጥ ልጅ ነበር፣ ታይ ዋለህ አለችው። ከዚሱም በጣም ተብረከረከ። ምን ይበላት በቃ አፉ ተያያዘ፣ አይኖቹ ተያያዙ። በቃ የሚይዘው በቃ የሚጠርግበት መጥረጊያዎች በሙሉ በጣም ተያያዘ። በቃ በአፎቹና በአይኖቹ በቃ ዝም ብሎ እያለ አላየሁም ማለት በጣም እሷም ደግሞ እሺ ብላ እያለቀሰች ከሱ ጋራ ሄደች። በቃ እሺ ይህን ድጅን መቼ ነው የማገኘው ምናምን ብላ በቃ በሀሳብ በፍቅር እኔ እየመትኳለን እንዴ ለምድ ነው ማግኘት የማይፈልገው ብላ በጣም ገረማት ማለት ነው። እሱም ደግሞ የኔ ቆንጆ የኔ ልእልት ስታምሪከ ቆንጆ እየከውንሽ ምናምን ይላል። በአንዳንድ ጊዜ መናገር ደክነት ማለት መናገር የማልፈልጋቸው ነገሮች ስላሉ ብዙ ነገሮች ስለሚያግዱት እሷን መናገር አልፈለግም። እኔ ነኝ የማፈቅርሽ እኔ ነኝ የማወድሽ ብሎ መናገር ከበደው ማለት ነው። ከዛም ደግሞ እሱም ሄደ እሷም ወደ ቤቷ ሄደችና ኮፌ ቤት ሄደችና ላይቶቦቿ ውስጥ እነዚን ግጥሞች በስነስርዓት እያደረገች ታስቀምጣለች። ገጣሚው እኔ እኮ እንዴት እንደምወድህ አታውቅም፣ ግን መቼ እንደምንገናኝም አላውቅም አለች በጣም በሚገርም ሁኔታ። እሱም ደግሞ በቃ ለሷ ያለው ስሜትን በ ሲጋራውን እያጨሰ ቤት ውስጥም ተቀምጦ ጎዳና ላይ በረንዳ ላይ ሄዶም ተቀምጦ ለሷ ግጥም ይጽፍላታል። ከጓደኛው ጋር ተገናኙ። ሲገናኙ በጣም ሁል ጊዜ ሲጋራ ስለሚገዛው ጫማ ጠራጊ ነበርና ከሱ ጋር ተዋወቁ። ከዛ ወንድሜ ታልደበረህ እንተዋወቅ አለው። እሺ ችግር የለውም አለው። ከዛ ተተዋወቀ እኔ ሄኑክ እባላለሁ አለው። እሺ ሄኑክ እና በጣም ሁሉንም ፈልገዋለሁ ሲጋራ ዚለው እሺ ብሎ ሰጠው። ከዛም በኋላ ላይ በቃ እሺ ብሎ ሲሄድ እሱም ሲጋራውን ገዝቶ ሄደ። ከዛ ደግሞ የአንድ የሀብታም ልጅ ወደ እሱ ጋር ወደ ጫማ ጠራጊ ጋር ትመጣለች በሚገርም ሁኔታ ላይ። እሷ ደግሞ የሚገርም በጣም ቤታቸው በጣም ከሚነግራቸው በላይ ድልቅቅ ያለ ቤት ነው እና እሱም ደግሞ ጫማ ስለሚጠርግ አብሯት ከሱ ቤት ሄዳ ጽዳት እንዲያጸዳላት ጫማ እንዲጠርግላት ፈለገች። ከዛ ስታናገረው እሺ ጫማው የት ነው? አላት። አይ ጫማውማ እኔ አልያዝኩም አላት። እና ታዲያ እሷ ምንድን ነው? አይ ቤት ሂድ፣ ዳድ ይፈልግሃል፣ ና እዛ ሁሉም ከለርዶች ስላሉ እንዲጠርግ ነው የምትፈልገው አለችው። እሺ በቃ አላት። ከዛ እና አሁን መሄድ እንችላለን አላት። አይ አሁን አይመቸኝም፣ በኋላ ላይ ነው የቶሎ ነው እና አብረን እንሄዳለን። በኋላ መጣለሁ አብረን እንሄዳለን አለችው። እሺ ብላ እሱም ሄደ እሷም ደሞ ተለያዩ። ከዛም በኋላ ከኢዩ ጋር ተገናኙ። ኢዩ ደግሞ ሲገናኙ፣ በቃ ተዋውቁ ነበርና ቁጭ በልና እስኪ የሆነ ነገር ላማክርህ። በቃ ሁልጊዜ ሳይህ አንተ ከሰውነት ወጣ ነው ማይክ፣ ለምንድን ነው እንደዚህ እየሆንከው አለው። በፍቅር ነው እባክህን አለው። እንዴት ማለት ፍቅር በቃ አንድ ፊዮሪ የምትባል ልጅ በጣም ስለመወዳት ስለማፈቅራት ነው አለው። እንዴ እና ታዲያ እንደዚህ ከሰውነት የወጣው? አዎ ስለማፈቅራት ነው። እና ታዲያ ፍቅራትን ነግረሃታል? አይ አልነገርኳትም። እና እንዴት ነው የምታውቀው መፈቀራችሁን እና መወደዳችሁን? እንደምትወደኝም አውቃለሁ፣ እንደምታፈቅረኝም አውቃለሁ አለው። እንዴት አለው። በቃ የተገናኘነው በግጥም ነው አለው። እሷን በግጥም በመጽሐፍና ለእሷ ቴክስቶች በመጽሐፍ ነው አለው። ከዛ እንዴት እንደዚህ የዝግን ያክል የመጀመሪያ ፍቅረኛ እንዳለህ እኮ አብላህ ነበረ። አዎ፣ ግን ደግሞ የበልጥ የዝችኛቱ የፊወሪ ስለበለጠብኝ ነው አለው። እሺ፣ በቃ ይሁንል። እና ይቺ ፊወሪ የምትባለውን ፍቅረኛ ታሳየኛለህ? አለው። ኢንሻ አላህ አሳይሃለሁኛ፣ አንድ ቀን ማየት አይቀርም አለው። እሺ፣ አለ ከዛም ተለያዩ። ከዛ ያችኛቱ የሀብታም ልጅቷ ቤት ወስዳ ጫማ ጠራጊውን ቤቷን ልታሳየው መጣች። ቤቷን ስታሳየው በጣም በሚገርመ ሁኔታ ላይ ቤታቸው ከሚገርም ሁኔታ ላይ በጣም ያምራል፣ የተለየ ነው። በቃ ገርሞታል። እንዴ ይሄ ቤት ነው ወይስ ምንድ ነው የሆነ እንትን ነው ሲላት፣ እንዴ ማለት ምን ነው አለችው። እንዲህ በጣም ገርሞ ነው እንጂ በቃ ካሁን በኋላ ይሄ ቤት አይጠፋ ማለት ነው አለችው። አይ አይጠፋኝም አረ እንደውም በህልሜ ሳይመጣ አይቀርም አላት እንዴ ማለት አረ ወዲህ ነው አላት እንዴ እኔ ማግራ ገባኝ እኮ በቃ ካሁን ባላ ጥፋ ይሄ ነው ቤታችን እየመጣት ጫማውን ትጠርግልናለህ አላችው እሺ አላት ከዛም በኋላ ላይ እሱም ደግሞ ጓደኛው ደወለለት የት ነህ ዛሬ ደግሞ ስራውን ጥለህ ሂዳ የለህም ምሳ አለው አይ የሆነ ስራ አዲስ ስራ መጥቶ ወደዛ አየር እኮ ነው አለው እንዴ እሺ እንግዳማ ጽዳትን እያጸዳት ጠብቀኝ አለው እንዴ አንተ ትቀልዳለህ እንዴ እኔኮ ምንም ስለ ጫማ መጠረግ አላውቅም እኮ አለው እንዴ ምኑናህል በቃ እሺ ጠብቀኝ እዚያ ቁጭ ብለህ ጠብቀኝ አለው ከዛም እሱም ደግሞ ቤቱን አሳይታ ወደኋላ ሲመለስ እየዘለለ ተመለሰ። በጣም ገረመ አይኖናሸ ማለት ነው፣ የቤቱ ሁኔታ አቀማመጡ፣ በቃ ጽዳቱ እንደ በቃ የእውነት የሰው ቤት ነው እንደምናምን ብሎ ማለት ነው እንግዲህ ሀብታምና ድሃ ማለት የዝን ነው። ከዛ ወደ እሱ ጋር ሲሄድ መንገድ ላይ ጎዳናውን እያጸዳ ነበረ። በቃ ይቺ ፊወሪ የምትባለውን ማየት ፈልጌ ነበረ ተቀታያት አለህ ምናም ብሎ እሺ በቃ ልገዝህ አለው። የያዘውን መጥረጊያዎችና ቆሻሻዎች አገዘ። ከዛም ሄዱ። እየሄዱ ያለ ወደ ፊወሪጋ እሱም ደግሞ መሄድበት አለኝ አለው እንደ በቃ እሺ ምትሄድበት ካለ እኔ የመሄድበት አለኝ አለው። ከዛ ተለያዩና እሱም ደግሞ ተለያዩ። ሁለታቸውም ሲለያዩ ወደ ፊወሪጋ ግጥሙን ለማስቀመጥ ሄደ። ከዛም እሱ ማስቀመጥ ወላት ሄደ። በጣም በሚገርሙ ሁኔታ ፊወሬ በጣም እያለቀሰች ነበረ። እኔ በቃ ማግኘት ፈልጋለሁ ገጣሚው። እኔ እኮ እንዴት እንደምወድክ እንዴት እንደማፈቅር አታውቅም አለችው። እንግዲህ በሚገጥምላት ሁኔታ ላይ በጣም ደስ ይላሉ ግጥሞቹ። በጣም በሚገርም ሁኔታ ራሴ ኔ ራሱ ማፍቀር ፈልጋለሁ በጣም ውስጧን እንድሰረስር ና በቃ ድህነቱን እንደዛ የሆነ አንዳንድ ጊዜዎች ጠቀስ ያደርጋል። ከዛም እሷ ደግሞ ላይቶባ ውስጥ እሱን የሚጽፍላትን ደብዳቤዎች እንደ ቀላል ነገሯ ላያቸውም እያለች ታስቀምጣቸዋለች። ከዚያም በኋላ ላይ ጓደኛው ጋር ሄኑካ ይገናኙና ይህ ደግሞ በቃ እሱ ፊዮሬ መጣች፣ ደብዳቤውን አስቀምጠውላት። ፊዮሬ ስትመጣ እሱም ጎዳና ላይ እየጠረገ ጓደኛውን መጡ አለ። ፊዮሬን ለማየት ነበር። ይህችናት ፊዮሬ የምትባለው ማለት ነው? አዎ ይህችናት ፊዮሬ የምትባለው። እሺ በቃ ሂድና ፍቅርህን ንገራት አለው። አረ እኔ አልናገርም እፈራለሁ አለው። አረ ሂድና ንገራት እንደ እንደዚህ አንተ እያፈቀርካት እሷ እያፈቀረች እርግጠኛ ከሆንክ ለምናት ነግራትም አለው። ከዛ እሱም ደግሞ ተነሳ ተነስቶ እየተበረከረከ ያለ ወደ እሷ ጋር ሄደ ሊነግራት፣ ሲል አረ እኔማ እንደዛ አይነት ድሃ ቆሻሻ እንዴት ነው የምነግራት? ዞር ብላ ማታየኝም አለ። እንዴ ያረ ሄድና ንገራት። አረ ቢሆንብኝም። ከዛም እየተበረከረከ በቃጠሎ ሳይነግራት ወደ ጓደኛው ጋር ተመለሰ። ሄኖክም ደግሞ እንዴት ለምን ይሄንን የመሰለ ቀን አግኝተህ ፍሪ አግኝተህ ለምን አልነገርካትም አለው። እንዴት ነው የምነግራት? እኔ ኮ ለሳ የማል ነገራቸው ኮ ብዙ ነገሮች ኮ የሚያግዱ ነገር አለው አለው ደም ችግር አለ፣ ድህነት ባንተ ነው እንዴት ተጀመረው፣ ማፍቀር ባንተ ነው እንዴት ተጀመረው አለ። ከዛም አረባ ከ ብሎ ተለያዩ። ከዛም እሷም ደግሞ ግጥሞቿን ይዛ በጣም እየለቀሰችና ስሜቷን እየተሰማች ተመለሰች አሁን። ከዛም ይሄን ኩ ደሞ ጫማ አጣራኝው በጣም በሚገርም ሁኔታ እሺ የድሮዋን ፍቅረኛህን እንደት እንደምታፈቅራት እና እንዴት እንደምትሆን ልትነግር ትችላለህ አለው አዎ እነግርሃለሁ ምን ችግር አለው እኔ በጣም ራስን ስለምጥን ስለማይግ ነው ሁልጊዜ አለው አዎ በጣም ኢደንን እኮ በጣም በፊት እኮ በጣም አፈቅራት አለው ግን ደግሞ እሷ ወደ አሜሪካ ስትሄድ በቃ ለብዙ አመታቶች ስጠብቃት ነበር አለው እናሳ አለው። በቃ እሷን በምወድበት ሰዓት ደግሞ ፊዮሪ በመሀል ላይ መጣች፣ ሁሉን ነገር አስረሳችኝ። ስለዚህ ሁሉ ነገርን የምኖርላት ለፊዮሪ ነው አለው። እንዲህ ማለት አሁን እስኪ የመጀመሪያቱን ፍቅረኛህን እንደዛ የምትወዳ ከሆነ እንደዛ የምታፈቅራ ከሆነ ይችኛይቱን እንዴት ልታፈቅር ይቻል? አለው ፍቅር እኮ እንደዚህ ነው። ስለዚህ እኔ አሁን የበለጠ ማፈቅራት ያለሁት ፊዮሪ ነው እንጂ ኢዶነን አይደለም አለው። በጣም ገረመው እሱም ደግሞ አሳቡ ልጅየው፣ እንዴት ያችኛቱ ስትመጣ በኋላ ላይ እሳ ቢገሸርበት። አለው እሺ በቃ ፍቅረህን ንገራትና ይውጣለህ አለው። እኔማ አልነግራትም፣ ብዙ ነገር የሚያግደኝ ነገሮች ስላሉ፣ ድህነት ያግደኛል። እኔ ጎዳና ጠራጊ ነኝ። እኔ እሷ አንድ ቀንም ለራሱ ማየትም አልችልም። እንዴት ነው አንተ እንደዛ ብለህ የምታስበው አለው። ለምን እንደዛ እንደዛ እንደምትል አላውቅም፣ ግን ብትነግራት ይቻላል። ግን ይሄን ደግሞ ሲጋራህን የምታጨሰው ነገር ማቆም አለብህ አለው። እሞክራለውኝ ግን እኮ ደግሞ ካለሱ መኖርም አልችልም። ምክንያቱም አንዱ አካላቴ እሱ ነውና ፊዮሬን በቃ ባይኔ ስለሆነ ማየት የውስጤ አድርጌ ማየት ልክ ሲጋራውን ሳጨሰው ልክ እንደሱ አድርጌ ስለምወደው ነው አሉ በጣም ልጅም ደግሞ ዩኒክ ደግሞ በጣም ገረመው። እንደዚህማ መሆን ሆነ ሄደበትም ምናምን አለ እሺ ብሎ ከዛም ተለያዩ። ከዛም ደግሞ የሀብታሙ ልጅ መጣችና ኢዱኒት ጋ ለምን ዛሬ ዳዲ ጫማ አጠራረግህን አልወደደውም አለች። እንዴት ማለት እንዴት አልወደደውም? እናንተ ጋር እኮ ያሉት ነገሮች እኮ በጣም እንትን ስለሚሉ ለዛ ይሆናል አላት። እንደ ማለትማ ማስተካከል ካለብኝ ቀጣ ያስተካከላለሁኝ አላት። እሺ ታስተካከላለህ ግን እኮ ደግሞ እኮ ሂሳብ አልጠየቅም ማለችው። አይ ሂሳቡን የማልጠየቅኩት እናንተ አውቃችሁ እራሳችሁ ትሰጡኛላችሁ ብዬ ነው እንጂ አልተናገርኩት አላት። እንዴ ነው እንዴ ለምን አትናገርም ማለችው? አልናገርም ማለት እናንተ አውቃችሁ እንድሰጡኝ ነው እንጂ እንፈልገው አላት። ከዛም እሷም ደግሞ ሀብታም ስለሆነች፣ እሱም ደግሞ ጫማ ጠራጊ ስለሆነ በሚገርም ሁኔታ ላይ በጣም ደስ የሚለው አንዳንድ ጊዜ ድሃ እና ሀብታም ለምን አይፋቀርም ብዬ እኔ ራሱ ጠያቄ የሆነ የሚብኝ ነበረ እና ከዛ እሷም ደግሞ ለምን አታስለምደኝም ስራ አለችው። እንዴ በጣም ሳቅ እንዴ፣ ለምንድን ነው የምትሰቀው አለችው። አንቺ ስራ የምትይው አንቺ ዝህ እኔ ጋር ጫማ ልትጠርቂ ነው አላት። እንዴ ምን ችግር አለው ስራ አይደል እንዴ? እኔ እኮ ስራ ስለምደኝ ነው እንጂ አልኩ እኮ ሌላ ነገር አታስለምደኝም ነገር የለኝም አለችው። እንዴ በጣም ዛገ እንዴ የሀብታም ልጅ አይደለሽ እንዴ? እንዴት የሀብታም ልጅ ጫማ ይጠርጋል? አላት። አንተ ቆይ የሀብታም ልጅ ናት ከምትለኝ አላስለምዳትን ብትለኝ አይሻልም? አለችው። ምክንያቱም የሀብታም ልጅ ብቻ የሀብታም ልጅ ስራ አይሰራም ያለህ ማን ነው? አይ አንቺማ ተንደላቀች ስለምትኖሪ በቃ ቤቱንም ስላየው ደግሞ እንደ አእምሮ ሁሉ ያለበት ሁሉ ነገር ያ ላይ ስለሆነ በጣም ግራ ተጋብቷታል ማለት ነው። ከዛም እሱም ደግሞ በጣም ስቆ እንደዚህ ያለና በቃ እንደዛ ተቀበለ ተላይ ነበር አትለኝ ምናም ብላ እሷ አስለምድሻለሁ ከፈለግሽ ምናምን አላት። ከዛም አፍቃሪ ደግሞ ባለ ገጣሚው ልጅ ደግሞ በቃ እሱም ደግሞ በቃ ፋኖሱን አብርቶ በሌሊቱ ሰለፊ ወርዬ ይጽፋል፣ ደብዳቤውን ይጽፋል። ከዛም እሱም ደግሞ በዛች ይመሰጣል በሚገርም ሁኔታ ላይ። ከስራውም ሲባረር እምባዎቹ በጣም እየረገፉ ነበረ። ከዚም ደግሞ እሷን ስለሚወዳትና ስለሚያፈቅራት በሷ ተመስኮ ነው ያለው። ከዛ ያንንም በውን እያለቀሰ እነዛን ደብዳቤዎች ይጽፋል በሚገርም ሁኔታ። እረ አንዳንድ ጊዜ እኮ ፍቅር በጣም ከባድ ነው የምር። ግር ማለት ነው የሆነ ሳናስበው የሆነ በቃ፣ አሁን እሱ ፍራቻው ድሃና ሀብታም ተፋ፣ እንዴት ነው እኔ ልትቀበለኝ አትችልም ድሃ ስለሆንኩኝ እሱ ሀብታም ስለሆነች ልትቀበለኝ አትችልም ብሎ በጣም እንትን ይለዋል። አእምሮ ነው ይነካዋል። ግን ደግሞ ይህ አስተሳሰባችን የሰው ልጅ ዋናው ነገር ገንዘብ ሳይሆን ክብርና ፍቅር በጣም አስፈላጊዎች ናቸው። ገንዘብ እኮ ሁሉንም ነገር ከሰራ ነው እኮ የማይለወጥ እና የማይመጣ ነገር የለም። እንግዲህ እሱም በድህነቱ ጎዳና ላይ ስለሚጠርግ ነው እንደዚህ ብሎ የተናገረው። ውድና የተከበራችሁ ወደ ቤተሰቦቼ አዲስ የሆናቸው ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንደትረሱ እንዳትረሱ ቀጣይ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።